ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮአችን ፍሬሽማንና ሪሚዲያልን የሚመለከት መረጃ ይዘን መተናል። የመጀመሪያው የፍሬሽማን ግቢ ምደባን የሚመለከት ሲሆን እንደሚታወቀው ተማሪዎች የግቢ ምደባቸውን እንዲያስተካክሉ ከሁለት ሳምንት በፊት እድል ተሰጥቶ ነበር። በዚህም ሲቪል ሰርቪስ ዩኒቨርሲቲን ጨምሮ ማካተት እንደሚቻልም ተገልጾ ነበር። ታዲያ አዲስ በተስተካከለው ምደባ መሰረት ለተማሪዎች እስከ መስከረም ሰላሳ የደረሳቸው ዩኒቨርሲቲ ይፋ እንደሚደረግ እንጠብቃለን። እስከ ጥቅምት ሰባት ደግሞ ሁሉም ዩኒቨርሲቲዎች ፍሬሽ ተማሪዎችን ተቀብለው ይጨርሳሉ ተብሎ ይገመታል። ወደ ሪሜዲያል የሚመለከት መረጃ ደግሞ ስንመጣ የፍሬሽማን ምደባ ከተገለጸ በኋላ የመቁረጫ ነጥብ ይገለጻል። በሌላ ቪዲዮችን ላይ እስከ ስንት መቁረጫ ነጥቡ ሊደርስ እንደሚችል በመረጃ የተደገፈ ግምት አስቀምጠን ስለነበር ግብታችሁ መመልከትም ትችላላችሁ። የሪሜዲያል ነጥብ መቁረጫ ከተገለጸ በኋላ ከፍሬሽማን ተመሳሳይ መልኩ የግቢ ምደባቸውን እንዲያስተካክሉ እድል ይሰጣል። እስከ ጥቅምት 15 ምደባም ይገለጻል። እስከ ጥቅምት 30 ደግሞ ሁሉም ዩኒቨርሲቲ የሪሚዲያል ተማሪዎችን ተቀብለው ክላስ ይጀምራሉ። የነበረን መረጃ ይሄን ይመስላል። ታዲያ የፍሬሽማን ወይም የሪሚዲያል ተማሪ ከሆናችሁ ለትምህርታችሁ አጋዥ ኦንላይን ክላስ በኢንትራንስትሪክ ሞባይል አፕሊኬሽን ቀርቦላችኋል። በዚህም ሾርት ኖቶች ከቪዲዮ ማብራሪያ ጋር ኦንላይን ወርክሾፕት፣ እና ሞዴሎች ለተጨማሪ መረጃ ደግሞ የቴሌግራም ቻናሎቻችንን ጆይን በማለት ሙሉ የምዝገባ ፕሮሰሱን በዛው ላይ ተካቶ ማግኘት ትችላላችሁ።